ምንድን ናችሁ ሶስተኛ ዙር ላይ መተናል። ክፍል ሶስት ነው እንጂ እስኪ ሀረግን ምን እየሰራች እንደምታኖራቸው ለምንስ ትምህርት ቤት ሄዶ መማር እንዳልቻለ እንዴት እንዴት ቅድም እያለቀስን ስለነበረ እስከንሆምትን ስላለች ስላስቸገረች አሁን አብራርታ እንድትነግረኝ ፈልጌ ነው። ንትን ያልኩት ስንዘግየት ብዬሽ ነው የጀመርኩት እና ሀረግ ያው እንግዲህ በእነሱ ችግር ነው። ልጁ ችግር የለበትም። በእርግጥ ያው ሰው ታገኘ ይይዘዋል። ያው ሲያመውም ማስተኛት ነው። ሌላ ችግር የለው፣ ካስተኙት ምንም ችግር የለም። አዎ ያው ቀን ቀን ደግሞ ያመው ያው ሌሊት በየስንት ቀን ልጅነት ነው የሚነሳበት በሳምንት አንዳንዴም በ በአስራ አምስት ቀን ይሄዳል ይቆይለታል። አስራ አምስት ቀንም ይቆይለታል። የሆነ ተራበው እንደገና ደግሞ ፀሐይ ተመታው በሳምንት ሁለት ጊዜ የሚሆናል፣ ሶስት ጊዜ የሚሆናል። እኔ ምን የነገር ግን ከስኳር መጠን ጋር የተያያዘ ነገር አለ ወይስ ምንም የሚያሳየውት ነገር የለም? ያው አዎ፣ ያው ሆስፒታል የተባለው ያው ነው ነው መጀመሪያ የተኛው። ከዛ ወዲህ ያው መድኃኒቱን ሳቆም ለሀጩም ቆሞልኛል ትንሽ መሄድም ስለጀመረልኝ ካካይ መጣሽንት ስለ አለኝ ከዳይፐር ስለቆመልኝ ወስጆልኝ ሱበቃ ካካ መጣ ይላል፣ እኔም ተላለሁ። አሁን ድንገት ትልቁላ ደርሰ ሲሄድ ባሎቤት ዝግጅበት ተሄድኩኝ፣ ፖፖን አቅርቦ ካካ ብሎ ጠበቀኝ። እራሱ ችግር የለም ትልቅ ጸጋ የለም። ግን ያው አልተረዱትም። በእርግጥ በቃ አንዳንድ አስተማሪዎች ያው እነሱም ምን እንደሚሰሩ አላቅም፣ ምን ለመስራት እንደፈለጉ እንግዲህ አምስት አስተማሪ ነው የሚውለው። ይዘው የሚውሉ ሶስት ልጆች ናቸው። ሁሉም አምስት ናቸው፣ ግን አምስት ናቸው እና ሰው እያስወጣ እያስወጣ እያስወጣ ሌላ ቦታ ነው እያስገባ ያለው። ዘመድ ያለው አለ፣ አይዞች ባይ ያለው አለ፣ ወንድም ያለው አለ፣ አጎት ያላቸው ልጆች አሉ። የእኔ ልጆች ግን አጎት የላቸው፣ ማክስት የላቸው፣ አያትም ያላቸው ምንም የሌላቸው ከምንም አልባ የሆኑ ልጆች ናቸውና አያርግና እኔ እነሱ እንትን እንዳሉ እኔ ብሞትባቸው ሞት አይቀርም። ብሞትባቸው መንግስት እንጂ የሚጠቀልላቸው ዘመድ የላቸው በቃ የሚወስዳቸው መንግስት ብቻ ነው እንጂ እንጂ ያው ትኔ ያም ጣፍሽ መጀመሪያ አንቺ ለዛ አይዳርግሽ፣ ለልጆች ቆይላችሁ በቃ ለዛ ነው እና ቢረዱኝ ከሙዚቃ እምትሰሪው ስራለሽ ልብስ ነበር አሁን የለኝም እያጠፍሽ አይደለም ማለት አሁን ትቻለሁ። አሁን ያው ሶስት ቦታዎች ነበሩኝ ሶስቱም ቦታዎች አቁም ያሉኝ አሁን ታቆምኩኝ። ሁለት ወሬ ስራው በእና በሱ ፈቃድ ነው፣ በበሱዬ ምክንያት ነው። አዎ ትምህርት ቤት ያው መዋል ታቆም። አሁን ሶስት ወሩ ነው። ያው በቃ እስከ አምስት ሰዓት ከአካበል በግድ ማለት ያው በቃ እንዴት ነው? ልጅ ሳይመጣብሽ እንዴት ነው? አንቺ ሳይመጣብሽ ካካ ሽንት ቤት ሄደሽ፣ በቃ እኛ ካካ ስለሚል መያዝ አንችልም። በቃ ካካስ ቢውና ሂጅ ምናምን ሽንት ቤት ላለመውሰድ በቃ ሌላ ችግር የለውም። እሱ ይሄዳል፣ ጫማውን አድርጎ ይንቀሳቀሳል። ስለዚህ ይሄንን አስረድቻቸዋለሁ። እንደዚህ ታላረክሽ አትሄጂም ስላሉኝ እኔ ደግሞ አንድን ኪሎ ሸጥኩኝ፣ ሁለት ኪሎ ሸጥኩኝ፣ ግዴታ መስራት አለብኝ ምክንያቱም እዚህ ጋር ታልሰራሽ ምን ትሆኛለሽ? አሁን ጠዋት እተኙበት ሌሊት ይዤ መጣሁ፣ ይዤ መጣሁ፣ አሸንኩ። አሁን ደሞ ልጅ ሲመጣ ልጅ ትምህርት ቤት መቷል፣ ይዤ እሄዳለሁ፣ እሸጣለሁ። በቃ ያቺን ሽቼ ሁለት ኪሎ ሸሽ፣ 3 ኪሎ እግዚአብሔር ይመስገን፣ የሸጥኳትን እንጀራ ነርቭ ነው ያለበት። ይቺ ልጅ ባለችው ነትናት ማገዝ ለምትፈልጉ መታከም መዳን ይችላል። እግዚአብሔር ይመስገን ጤነኛ ይማራል፣ እየተማረ ሲማሩ ነው የመጣው። እንደማንም ሰው ያስባል፣ ይናገራል፣ ያዋል። በጣም ብዙ አምሮ ያለው ልጅ ነው፣ ግን መታከም ይፈልጋል። ምክንያቱም እንደምታዩት ነው። ሁሎችም እያገዟቸው ስላልሆነ የሚያገዛ ስለሌለ ይሄ በዚህ ነው ልጅ ምክንያት ምንኛው። ልጅ ላሳያችሁ፣ ውጭ ላይ ነው ያለው። ነው ስላልገባልን ማለት ነው ይሄው በዛ ብቻውን የሚሮጠው ልጅ ማለት ነው። ይሄው የኦቲዝም ኬዝ ነው ያለችበትና እንደዛው ሆኖ ሰው እንደምትነግረን በጣም ከባድ ነው። ይቅርታ እዚህ ጋር የተቀመጠ የኔ ልጅ ነው ይሄ ማጤነኛ እንደምን ካልሆነ ልጅ በርግጥ እኔ ወንድሞች አሉ፣ እግዚአብሔር ይመስገን ያግዙኛል። ብትቸው ብሄድ እነሱ ጋር ቆየኛል። አልገሰ ነው የሚዞረው ነው ስለማላ ምን ማለት ነው? መስማት እና መናገር የተሳነ ነው። ልጅ ለሰው እንደመስጠት ከባድ ነገር የለም። ይዘሽ ሁከር ሀሳብ ጥቅል ይላል። ይሄው ሲሄድና ስቶው ግን ደርሽስ እስከምመለስ ወይ መኪና ገጭቶ አስባለሁ የሆነ ነገር ይሆናል ብዬ በጣም ተጨንቄ ነው ቤት ንገባው ታውቃለህ። ነው እንደዛ ስለሆነ ነው ነው የሚዞረው እስኪ እንረዳት። እኔ ሰላሳ ጊዜ ነው እንረዳ የምለው አሰልቺ ቋንቋ ሊሆንብኝ ይችላል። ይሄ እንረዳ እንረዳ እንርዳ የሚለው ነገር እህት ወንድሞች፣ እንተጋገዝ። ልብስ እንኳን የምታጥበውን በባባዬ ምክንያት ተተዋታለች። ልጅሽ በወርቅ ብንስ እግዚአብሔር አይበል እንጂ እሷ ሲዛው አይደል እንደሚወቀው ዛው አብራት ነው የሚውለው። ግን መተዛዘም ትተናል። እንደው አይዞሽ ምን በላት እስኪ። ከጎን ነው ስልቱና አካውንታን አስቀምጥላችኋለሁ። መርዳት ምፈልጉ ከኔ ጋር ዛሬ ጨርሰናል። እናንተ ጋር ቀጥላ እንዲታግዙልኝ ፈልጋለሁ ሁሉንም ነገር እንረዳዳ እንደ ወገን ለወገን ደራሽ ነው፣ ሁላችንም ኢትዮጵያውያን እዚህ ተቀምጠን ከውጭ መጥተው ያግዛሉ ብዙዎቹ ማለት ነው። ግን እኮ እዚህ በጣም ትርፍ ገንዘብ ያለው አለ በጣም ብዙዎቻችን ኮ ሆቴል ገብተን ወይም የሆነ ቦታ ገብተን እኮ ብዙ ገንዘብ አውጥተን እንሄዳለን። እንቀንሰው እስኪ እስኪ ለሌላቸው እንስጠው፣ ለእኛም የነፍስ ዋጋና የአእምሮ እርካታ ነው። እነሱንም ትንሿ ትንሿ ታነሳቸዋለች። እኔ ስለማውቀው ነው። እራት ምላ ብለው ብለን የምናስበውን እራት ከሰጡን ለነገ ታስባለች ቢያንስ ማለት ነው። ስለዚህ እስኪ እንደው በመብርሃን በዛሬው ቀን ይዣችኋለሁ። ቅዱስ የማነች ዛሬ ሰሞነ ሕማማት ነው፣ ሰኞ ነው። መረዳዳት ያለብንን እንረዳዳ። አግዙልኝ፣ እርዱልኝ፣ አታሳፍሩኝ። ትረዱልኝ ያላችሁ ብዬ ነው ማወጣቸው። በጣም ብዙ ሴቶች አሉ ማግዛቸው አሁን በዚሁ እወዳችኋለሁ። አመሰግናችኋለሁ። ቸረን ሰንብት እና ለቀጣይ እንገናኝ።